ሻሎም ሻሎም ቅዱሳን በኢትዮጵያም ከኢትዮጵያም ውጭ ያላችሁ ኢትዮጵያውያንና ኤርትራውያን በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ወንድማችሁ ነቢይ በረከት ፋንታነኝ ከሕይወት ምንጭ ዓለም አቀፍ ቤተ ክርስቲያን ዛሬ በፊታችሁ የተገኘሁት ከግንቦት 21 እስከ 24 ድረስ ለአራት ተከታታይ ቀናቶች በሕይወት ምንጭ ዓለም አቀፍ ቤተ ክርስቲያን ያለውን ልዩ መንፈሳዊ ኮንፈረንስን ለማስተዋወቅ መጥቻለሁ። በእነዚህ በአራት ቀናቶች ማለትም ሐሙስ፣ አርብ፣ ቅዳሜና እሁድ በልዩነት በተዘጋጀው በዚህ ኮንፈረንስ የእግዚአብሔር ቃል በኃይል ይታወጃል። እግዚአብሔር በዝማሬ ይመለካል። ለታመሙ ሰዎች ይጸለያል። በአጋንንት ስርዓት ገብቶ ለሚማቀቁ ሰዎች የሚጸለይበት እነሱ የሚፈቱበት ልዩ ፕሮግራም ይሆናል። ለዚህ ፕሮግራም እግዚአብሔር በምድራችን በኢትዮጵያ የቀባቸው በተለያየ ጸጋ የሚያገለግሉ እግዚአብሔር የቀባቸው ሰዎች እናንተን ለማገልገል ተዘጋጅቷል። እኔም ወንድማችሁም ተዘጋጅቻለሁ። በዚህ ፕሮግራም ሰርቶ፣ ተምሮ፣ ነግዶ ያልተባረኩ ሰዎች የሚባረኩበት እግዚአብሔር በልዩነት መንገድ የሚከፍትበት ልዩ ፕሮግራም ነው። ይህ ፕሮግራም እንደነ ጴጥሮስ እንደነ ዮሐንስ ሌሊቱን ሙሉ ደክሞ ባዶ ያደሩ ሰዎች አሳን የሚቆጠር አሳን ይዞ እግዚአብሔርን የሚባርኩበት ጌታ ነው ብሎ የሚደነቁበት ልዩ ፕሮግራም ነው። ስለዚህ ይህንን ፕሮግራም ለመታደም እናንተን ጋብዣቸዋለሁ። ወንድሞቻችሁን ዘመድ አዝማዶቻችሁን ኢቶቻችሁን በመጋበስ አንድ ላይ ሰብሰብ ብላችሁት በእነዚህ በአራት ቀናቶች ከሰማይ የሚፈሰውን የእግዚአብሔርን ጸጋ እንድትካፈሉ በጌታ ፍቅር አሳስባችኋለሁ። ይሄ ፕሮግራም በፍጹም እናንተ መቅረት የማይቻል ፕሮግራም ነው። የፕሮግራሙ ሁኔታ ሐሙስ፣ አርብ፣ ቅዳሜ ከቀኑ አስር ሰዓት ጀምሮ ማታ እስከ አንድ ሰዓት ተኩል የሚቆይ ሲሆን እሁድ በሁለት ፈረቃ ተከፍሎ ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ 8 ሰዓትና ከዘጠኝ ሰዓት ተኩል ጀምሮ እንደገና ደግሞ እስከ አንድ ሰዓት ተኩል የሚካሄድ ይሆናል። በእነዚህ ፕሮግራሞች ከተለያየ ቦታ የተጋበዙ ዘማሪያን አሉ፣ ነቢያቶች አሉ፣ እኔም አገለግላችኋለሁ። እግዚአብሔር አምላክ ይባርካችሁ። አድራሻችን ከኃይሌ ጋርመንት ወደ ሰፈራ ሲመጣ አትክልት ተራ ፊት ለፊት ላይ ወርዳችሁት 20 ሜትር ወደ ውስጥ ገባ ስትሉት እዛው እንገኛለን። ኢየሱስ ክርስቶስ ትናንትናም ዛሬም እስከነ ዘላለም ህያው ነው። ወንድማችሁ ነቢይ በረከት ፋንታ ነኝ፣ ከህይወት ምንጭ ዓለም አቀፍ ቤተ ክርስቲያን በያላችሁበት፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። ወዳችኋል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ነቢይ ፍቅር ነኝ። ዛሬ አንድ የተወደደውን ፕሮግራም ወደ እናንተ ይዤ መጥቻለሁ። እርሱም ደግሞ ከግንቦት 21 ጀምሮ እስከ 24 ማለትም ከሐሙስ ጀምሮ እስከ ይሁድ ሐሙስ ከ10 ሰዓት ጀምሮ አርብ ከ10 ሰዓት ጀምሮ ቅዳሜ ከ10 ሰዓት ጀምሮና ይሁድ ሙሉ ቀን በአዲስ አበባ ከተማ በህይወት ምንጭ ዓለም አቀፍ ቤተክርስቲያን ታላቅ መንፈሳዊ ኮንፈረንስ ተዘጋጅቷል። ስለዚህ በአዲስ አበባና አዲስ አበባ ዙሪያ ያላችሁ በዚህ ፕሮግራም ላይ መጣችሁ በመገኘት የእግዚአብሔርን ጸጋ እንድትካፈሉ በእግዚአብሔር ፍቅር እናሳስባለን። የእግዚአብሔር ሰው ነቢይ በረከት ፋንታ የህይወት ምንጭ ዓለም አቀፍ ቤተክርስቲያን መስራችና ባለራእይ ከተጋባዥ ነቢያቶችና መጋቢያን ጋር ከዘማሪያን ጋር ያገለግላል። ጸጋ ይብዛላችሁ። ሻሎም።